ኮች አመሰግናለሁ። ጨዋታው እንዴት ነበረ? ጨዋታው አጀማመራችን ጥሩ ነበረ። በመሀል የተፈጠረችው ያቺ ያገኘናትን የፔናልቲ እድል አልተሰጠንም። ከዛ እንዳየኸው በአርባ አምስት በማለፊያው ደቂቃ ተከላካዮች መዘናጋት ጎል ተቆጠረብን። የጨዋታው መልክ ያው ከረፍት ስንመለስ ደግሞ እንዳየኸው አሁንም ማስተናገድን ከዛ በኋላ እየወረድን መጣን። አልፎ አልፎ ከምናደርገው ጥቃት ውጪ ወደ እንትን የሚመልሰን እንካምባክ ማድረግ የሚያስችል አቅም ላይ አልነበርንም። ይሄ ነው ጨዋታዊ ሂደት፣ ይህን ይመስላል እንደኔ አዎ ምናልባት በመጀመሪያው ሀያ ደቂቃ ቡድን ጥሩ ለመንቀሳቀስ ጥረት አድርጎ ነበረ። በሂደት ግን እየወረደ ነበር የመጣው። ይሄንን ሳልተመለከትክም? አዎ ተመልክቻለሁ። የተሰጣቸውን አሳይመንት መጀመሪያ ላይ እየሰሩ ነበር። ከዛ በኋላ እየቀዘቀዙ መጡ። በተለይ ያው የሆነ ነገር ለማድረግ ትገባና የአሳይሳካ ሲቀር ካላቸው ኤክስፔሪንስ ከምን አንጻር ወደ ላይ ማውሳት በጣም ከባድ ሆኖብናል ና ያቺ ደቂቃ ከሀያ ደቂቃ በኋላ አ የተጣጣጠነ ጨዋታ ነበር ማለት ይችላለሁ። ግን ስህተቶች በኛ በኩል በቀላሉ ኳስ የምናበላሸጡ ለተጋጣሚ የምንሰጠው አፍሪን ማየት ይታያል። ያ ነው እንግዲህ። ምናልባት ኮች፣ ቁጥሮች እንግዲህ በተቃራኒው እየሄዱ ነው፣ ቡድናችሁ ደግሞ ታችኛው ደረጃ ላይ ነው፣ ላለመውረድ የተጫወተ ነው የሚገኘው በዚህ አይነት ምን ማለት ታስባለህ? አዎ፣ አንዴ ከዚህ ውስጥ ለመውጣት ወደ አሸናፊነት መምጣት ግድ ይላሉ እና ያንን አሸናፊነት እስከምናገኝ ድረስ አሁንም ልጆቻችን ጋር አለመረጋጋት እና ቀድሞ ለራስ የሰጠነው ግምት ዝቅ እያለ መሄዱ ዋጋ እያስከፈለን ነው እና ከዚህ ውስጥ ከዲፕሬሽን ውስጥ መውጣት አለባቸው። አሁንም ያው እንትኑ የሚያሳይክ ተከታታይ ከፍተኛ ጫና፣ አሁን ውድድሩ እየጠበበ በሄደ ቁጥር ስጋት ከፍ እያለ ስለሚመጣ ከዚህ ቶሎ መውጣት አለብን። ምናልባት እነዚህ ቁጥሮች ሲቀንሱ የሚቀጥሉት ጨዋታዎች ላይ የምንችለውን ማድረግ አለብን ብዬ ነው ማስበው። አመሰግናለሁ ኮች። አመሰግናለሁ ኮች። አመሰግናለሁ። ጨዋታው እንዴት ነበር? እንግዲህ ጥሩ ነው፣ ስታሸንፍ ሁሌም ጥሩ እኮ ነው። ማሸነፍ ነው ዋናው። እና በሁሉም ነገር ጥሩ ነው፣ ኳስ ቁጥጥራችንም ወደ ጎል የምንሄድበት መንገድ ጥሩ ነው። አሁንም ትልቅ ነገር ጎል ጋር ከደረስን በኋላ የምንሰጣቸውን ጎሎች ትንሽ ማስተካከል አለብን እንጂ ጥሩ ነው እንቅስቃሴያችን። የመጀመሪያዎቹ አስራ አምስት ሀያ ደቂቃዎች መቸገር ይታዩባችሁ ነበረ ከዛ በኋላ ወደ ጨዋታ ገብታችኋል እያጠናችሁ ነበር ጨዋታ ማለት ይቻላል እሱ እኛ እናጠናም የራሳችንን ጨዋታ ነው የምንጫወት ምን አገባን ስለነሱ ምክንያቱም እናዳማ እናውቃለን ጥሩ ቡድን ነው ኳስ ይዞች ጨዋታ ወጣቶች ናቸው እናውቃለን ግን በራሳችን ጨዋታ ነው መጀመሪያ ላይ የእኛ ተጫዋቾች ያው ምንድነው ኳሱን ቶሎ በትራንዚሽን ሄዶ ጎል ማስገባት ስለፈለጉ ያ ነው ጎሉን ለማግባት ፍላጎቱ ይበልጥ ስለነበረ እንጂ ሌላ አይደለም። ዛሬም ሽመልስ ጎል አስቆጥሯል፣ ቡድናቸው አሸንፏል። በተከታታይ ያስቆጠረ አስር ጎል ደርሷል። ኢትዮጵያ ዋንጫን ጨምሮ አስራ ሶስተኛ ጎሉ ነው። ወደ አምስት የሚጠጉ ኳሶችን ለግብ አመቻችቷል። ስለ እሱ ዛሬስ የምትለው ነገር አለ? ምንም ያውቁ ነገር ያለው ሽመልስ በቃ ሁሌም ካለ አንድ ነገር ይፈጠራል። ምክንያቱም ሽመልስ አስቦ የሚጫወሱ ተጫዋቾች ውስጥ አንዱ ነው በጣም በሀገራችን ካሉት አስቦ ከሚጫወሱት ልጆች ውስጥ አንዱ ነው በጣም አስቦ ቲንክ ክሪቲካል ነው ማለት ነው። ለኔ እንደው በጣም አስቦ፣ ስለዚህ ብልህ ነው። አሁን አብዛኛው ሰዎች ምንድን ነው ብልህና ብልጠትን አይለዩትም። ብልጠት የአጭበርባሪነት ነው፣ እኔ ማየው ይሄ ግን ብልህ ነው። በተፈጥሮ ራሱ ዋይዝ ሰው ነው እና ያ ነው የሚል ሽመልስ የሚጠቅመልኛ ማለት ነው። አመሰግናለሁ።